ሰላም ሰላም፣ ጤና ይስጥልን የተወደዳችሁ ማየት ከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደገነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን አዲስ አበባ ውስጥ እጅግ በጣም አይነትና መልካቸውን እየቀየሩ ከመጡ የስርቆት መንገዶች አንዱ ሸዋሸ ነው። እንግዲህ ከዚህ ቀደም በጣም በብዙ መሰናዶ አፈዛ ድንግስ ስለሚባለው የስርቆት አይነት ነግራ ናቸው ነበር። አሁን አሁን ደግሞ እናቶችን በ እድሜ የገፉ አዛውንቶችን ትኩረት ያደረገ አዲስ የስርቆት አይነት ደግሞ እየተበራከተ መጥቷል። ከዚህ ጋር ተያይዞ የጊዜ ሚዲያ ቤተሰብ የሆኑ አንዲት እናት እኔ የሆነብኝን ሌላ ሰው ይስማና ከእኔ ይማር ይጠንቀቅ ሲሉ የታሪካቸውን የገጠማቸውን ነገር አዋይተውናል። ይህንን መስማት ከብዙ ያድናል። ስለዚህ ይህንን የምትሰሙ ካላችሁ ወላጆቻችሁ እንዲጠነቀቁ ደግሞ ለእነሱም እንድታጋሯቸው ይሁን። ከእሳቸው ጋር ያደረግነውን ቆይታ ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሰብስክራይብ አድርጉ።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 ከባለ አንድ እስከ ባለ አራት የመኝታ ክፍሎች አቅርበንላቸዋል። ቴምር ሪልስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል አብሮ እንሽጠለን። እንዴት አሉ? እግዚአብሔር ይመስገን። እንዴት አላቸው። ደህና ደህና። እንግዲህ እርስዎ ላይ የገጠመውን ነገር ሌላው ሰው እንዲማርበት፣ ሌላው ሰው ከኔ እንዲማር፣ ሌሎች ወላጆች እንዲጠነቀቁ ይህንን ታሪክ ሰው ቢሰማው ብለው ፈቃደኛ ሆነው በቀጥታ የስልክ መስመራችን ስላገኘሁትና ይህንን ታሪክ ሊያዋዩን ስለፈቀዱ እጅግ በጣም ከልብ አድርገን ነው የምናመሰግነው። አመሰግናለሁ። እኔም እስቲ እንተዋወቅ መጀመሪያ እኔ ወይዘሮ መብራት እባላለሁኝ መልካም እንግዲህ ታሪኩን ለእኔ ነግረውኛል ባለፍ ገደም በጣም የሚገርም ታሪክ ነው ግን ደግሞ ሌላ ሰው እንዲሰማው ምንድን የሆነው ምንድን ነበር የገጠሙ ነገር እኔን የገጠመኝ ወደ ወረዳ ነበር የሚሄደው እና ወረዳ ሁለት ንግድ ፈቃድ ለማስተካከል አስቸኳይ ፎቶ ተነስቼ ነው የወጣሁት። አስቸኳይ ፎቶግራፍ ተነሳሁና ከወጣሁ በኋላ ታክሲ ላይ ታክሲ ለመሳፈር ቅርብ ነው ሩቅ ነው የሚሄደው ብዬ የሆነች አንዲት ታክሲ ጠባቂ ናት ይመስለኛል፣ እሷን ስጠይቃት፣ ብርሃን ባንክ ሩቅ ነው ቅርብ ነው ብዬ ስጠይቃት፣ እኔ ያላቀው ተለቅ ያለ ሰው ነው፣ ወጣት አይደለም ሽማግሌም አይደለም መካከል ነገር ውስጥ ያለ ነው። እንደው ቅርብ ነው በዚህ ጋር ነው ምናምን ነገር አለና እንደው በጣም ችኩል ችኩል ችኩል ብሎ አወራኝ። በኋላ ሲለኝ በቃ እንዲህ ምን ማለት ነው? እኔ አልጠየኩት ምናምን እያል ባህላ መንገዱ ምን ሳየው ታክሲን ሳጣ ይሄ በአትክልቶቹ መካከል መንገድ አለች ይሄ በቴራ ዞን በተሰራቸው ተሻገርኩና መሄድ ጀመርኩ። ኔ በቅሬ ማለት ነው የት አካባቢ ነው የት አካባቢ መሰለ? ከጣፎ ወደ ሀያት በሚወስደው መንገድ ላይ አካፋይ የተሰሩት። አዎ አዎ፣ አሁን በሱ እየሄድኩ ያ እንደዛ መንገዱ ቅርብ ነው ቅርብ ነው በዚህ ጋር ነው በቀ በእግር መሄድ ይቻላል ምናምን ብሎ ያለኝ። የምንድን ነው ራሽን ካርድ የሚሰጥበትን ታውቂያለሽ ብሎ ይጠይቀኛል። ሲለኝ ዞር ብዬ ሳየ ያ እዛ ጋ ያን ሲናገር የነበረው ሰው ነው። ምንም አላልኩም አላቅም ብዬ ዝም ብዬዋለሁ። አሁን የተወሰነች እርምጃ ከተራመድኩ በኋላ የሆነች ሴት ነጠላ እንደዚያ አጣጥላ የለበሰች ናት። እሷ አለፍ ስትለኝ እባክሽ ምንንትስዮ ራሽን ካርድ የሚሰጥበትን ታውቂያለሽ ብሎ ይላታል። ይላት አሁን ወደዛ ነው የሚሄደው ብላ ስትል ወይኔ ይሄን ነገር እውነት ነው ማለት ነው፣ እኔ ስለማላቀው ነው አልኩና፣ የምንድን ራሽን ካርድ ነው አልኳት፣ ሴቷን ሴቷን አምኜ ማለት ነው። በኋላ እንደሱ ብዬ ስጠይቃት አዎ ጤፍ አራት ሺ ብር ይሸጣል፣ ዘይት አምስት መቶ ብር ነው ምናምን ነገር ብላለች። ይሄንን ነገር እኛ እያወራን እሱም ተከትሎ፣ እኔ መሀከላቸው ነኝ፣ በግራና በቀኝ እነሱ አሉ። እያወራን እየሄድን ደግሞ ከፊት ለፊታችን ሌላ ሰው አልፎኝ፣ እንዴት እንዳለፈኝም አላየሁትም። አልፎኝ አያ ያለሁ በኋላ ይቺ ሴቷ ይሄ ሰው ነው እዛ እንትን ውስጥ ኃላፊው ይሄን ራሽን ካርድ የሚሰጠው ኃላፊው ይሄ ነው ብላ ትላለች። በኋላ ብላ ስትል አናግሩት ትላንትና እኔ እዛ ስለነበርኩ ስለጨረስኩ አሁን እንደገና ደግሞ እኔ ምትስል እናቷን ይዛ መጣች ብሎ ስለሚለኝ እኔ አልታየውም እናንተ ሄዱና ጠይቁት ብላ ትላለች። አንድ የመስሪያ ቤት ኃላፊ መንገድ ላይ ማስቆም እና ማዋራት አግባብ ነው ምናምን እያልኩ ከራሴ ጋር እየተሟገጡ ከኔ ጋር በፊት መጀመሪያ ራሽን ካርድ እያለ ሲጠይቀኝ የነበረው ሄዶ ይጠይቀዋል። ሄዶ ሲጠይቀው ራሽን ካርድ ፈልገህ ነው? በዚህ ወጥቶ በዚህ ወርዶ እያለ ያወራዋል። እኔም ጆሮዬን ጣል አድርጌ ስሰማ እና በዚህ በኩል ነው ያለው፣ እንደዚህ ነው፣ እንደዚህ ነው እያለ ሲያወራ በቃ እኔም አለው የሚሰጠን ከሆነ ጥሩ እሺ፣ እኔም አለው ብለዋለሁ። አሁን እንደሱ ብዬ በምንባባልበት ሰዓት እየሄድን ነው። ልክ እኔ የት ጋር ደርሳለሁኝ፣ ክፍለ ከተማው ጋር ስደርስ በቃ እኔ የመጣሁት ክፍለ ከተማ ነው፣ ንግድፍ ጋር ላስተካክል ነው። ስለዚህ የሚሰጥበትን ቢሮ አሳዩኝና ጉዳይን ስጨርስ መጥቼ ይህን ነገር ጠይቃችኋለሁ ብዬ አለዋለሁ። እንደሱ አይነት ነገር ስለው መጨረሻ ላይ አይ፣ በጣም አጭር ነው፣ በጣም ቅርብ ነው። አምስት ደቂቃ ቅድሚያ ለርሶ እንሰጦታለን፣ መጀመሪያ እናደርግሎታለን። እናታችን፣ አንድ አፍታ ከኔ ጋር አብረን ገብተን፣ አንድ አፍታ ጨርሼ ይሰጦታለሁ። የእሷን ፊርማ ብቻ ነው፣ አንድ አፍታ፣ የእሷን ፈርምና የእርሶን ጨርስሎታለ። በቃ እሺ አልኩኝና ያንን የሚሄድኩበትን ወደ ምድፍ ካርዱን ለማደስ ወደ ወረዳ የሄድኩበትን ነገር ትቼ ወደዛ ሄዳል። አሁን እንትን እያለን ከመካከል ከዛ በቴራዞን ከምንሄድ ከመካከሉ መንገድ አስፋልቱን አቋርጠን እንድንሄድ አስፋልቱን እንድናቋርጥ ያደርጋል። በኋላ ልክ ያቺን አስፋልቷን እንዳቋረጠን ምን መኪና ያለች እቺ የሆነች መኪና ቁጭ ብለች ቪትስ፣ ቪትስ መኪና ቪትስ ነገር ናት። እሷ ውስጥ ወይ እንዲያውም ሰርቪሱ ይኸውና ይኸውና ሰርቪሱ ሲል፣ እኔ ቅድም እዚህ ቅርብ ነው ያለኝ ሰውዬ፣ እንዴት እዚህ ውስጥም አላልኩም አልተጠራጠርኩትም። ለምን ሌላም ሌላም ሰው እያየው ስለሆነ እውነት ነበር ይመስለኝ። አሁን እሺ ብለን እዛ እግዚአብሔር ይስጥህ እያልኩ እየመራኩ መጀመሪያዬን ከእዛች ቦታ ላይ መጀመሪያ ያገኘሁት ሌባ ቀድሞ፣ ከዛ እኔ ከዛ ሴቷ የስራ አስኪያጅ ነው የተባለው ሰውዬ ከፊት የሆኑና ተነሰ እንሄዳለን። መኪና ውስጥ ገብታችሁ አዎ። አሁን ልክ እንደገባን ምን አለኝ? ጆሮት ላይ አንገቶት ላይ ያለው ወርቅ አውልቁት አለኝ። ደነገጥኩ። እንደሱ ሲል እኔ ይሄ ጆሮም ላይ ወርቅ አይደለም አርተፍሻል ነው፣ ይሄ አንገቴም ላይ ያለው በእውነትም ደግሞ አርተፍሻል ነው አንገቴ ላይ ያለ። እሱንም አሁን በጣት ሼ ለአንተ ልፈጥር እችላለሁ። እኔ ምንም አልያዝኩ፣ ምንም ያዝኩት ነገር የለም ምንም አይ እዛ ቦታ ላይ ሄደን ሳስመዘግባችሁ ገብታችሁ እንትን ሲባል ሌሎች ሰዎች ይገመግሙናል። ግምገማ ውስጥ እንገባለን። ያ ደግሞ እኛን ከስራችን የሚያፈናቅለን ነገር ነው። ስለዚህ እርሶ ይሄንን አውላልቁትና ቦርሳ ውስጥ አድርጉት እና ከዛ በኋላ ለነገሩ ግን ይድረስ ነው የምንሄደው አሉ ብዬ ስለው፣ በቃ ይኸው እዚህ ጋር ደርሰናል አለና ምኑን ያሳየኛል ቴሌዋል አያት ጣፎ ምስ መካከል ላይ ያለው ቴሌ እዛ ጋር ያወር እዛ ጋር ይቆማል መኪናው ልክ አሁን እዛ ጋር ሲቆም ሴቷን በቃ አንቺ እርስ የጆት ላይ ምናምን ያለውም በሙሉ አውላልቀው ቦርሳ ውስጥ ያርጉ እሷን ፈርሜላት አንዳፍታ ትመጣለች ተባባሉ ና በቃ ስትወርጂ ቦርሳውን አስቀምጪና ውረጅ ይላታል። ቦርሳዋን አስቀምጣው እሷ ትወርዳለች። ቦርሳዋን ስታስቀምጥ ምንም እንትን አላልኩም ወደዛቸው። ምን ያደርጋል? መኪናዋን ሎክድ አረገው ዘጋው። በኋላ ሄዱ። ምን ተአምር ሊፈጠሩ ነው እያልኩ ዝም ብያቸዋለሁ። እዛ ኮ ያለው መፈተሻው አለ ቦርሳ ውስጥም አንዳንድ ነገር ካለ የአየር መንገድ አሳንሰር የተገጠመ ነው። ስለዚህ ያስወቅሳል። እሱ እናንተን ለመርዳት ብሎ የሚያደርገው ነገር ከእንጀራው እንዳያፈናቅለው እርስዎ ቦርሳዎች ውስጥ እጆት ላይ የሚያለው ነገር ምንድን ነው? በፖስታ አድርገው እዚሁ ይቀመጥልዎታል። እኔ ምንም ቦርሳ ውስጥ እኔ ምንም አላያስኮ ምንም ያደረኩትም ነገር የለኝም። ይሄም ወርቅ አይደለም። ከጆሮዬን ላይ ማላወልቀው ጆሮዬን ያመኛል። በኋላ ይሄን እየተናገርም ይመጣል። አሁን ተከታትለው ይመጣሉ። እሱም ጋቢና ከፍቶ ገባ። ሴቷም በሩን ከፍታ ከጎኔ እንደነበረች ገባች። ለምንድን ነው ጆሮዎት ላይ ያለውን አላወልቀም? አርተፊሻን ነው ጆሮዬን ያመኛል ብያልኩት እንደሱ ብዬ ስለው በቃ ቦርሳዋን ጠበቁላት አይደል አለኝ። አዎ ያው ቦርሳዋ አልኩት። በቃ እርሶም ቦርሳዋን እዚህ ውስጥ ያስቀምጡና የእርሶን ደግሞ ጨርሼ እልዎት ልምጣ አለ። ነው አልኩት። አዎ እኔ ጥርጣሬው ይዞኛል። በቃ ይሄ ከላይ ላይ ያለውን አውልቂ ምናምን ሲሉኝ፣ በቃ ሌቦች ናቸው ማለት ነው እነኚህ ሰዎች የሚለው ነገር ውስጤ ላይ መጥቷል። በኋላ ልክ እንደሱ ብሎ ሲለኝ እሺ ልውረድ አልኩት። አዎ አለኝ። እሺ ዞር በይልኝ አልቻልኩ እና ቀስ በጣም በተጠንቀቅ ቦርሳዬን እንጂ ቦርሳዬን ምን ትቀረኳቸው እና እናንተ ሌቦች፣ አሁን ከኔ ላይ ምን ታገኛላችሁ እና ነ ይህን አይነት ነገር የፈጠራችሁት በጣም የሚያሳዝነው ብዬ እኔ አመለጥኳቸው። እና እንደዚህ አይነት እንትን ብዙ ከዛ በኋላ ለሰው ሳወራ እዛው አካባቢ ላይ እንዲሁ የሆኑ ሴት ወርቃቸውን ያንገታቸውን የጆሯቸውን አንድ ነገር ሳይተርፍ ቦርሳቸው ላይ ያለውን ነገር ሙልጭ አድርገው ደግሞ ባስ ያስለቅሷቸው ነበር። ከሁለት ቀን በፊት አሉኝ። እዛ ወረዳ ስገባ እጅ ይንቀጠቀጣል። በቃ እርበተበታለሁ፣ ደንግጫለሁ። ምን ነው? አሉ እንደዚህ እንደዚህ ነ ሌቦች እንዲይዘኝ ወይኔ፣ ከትናንት ወዲያ እኮ አንድ ሴትን እንደዚህ ባዶ እጃቸውን፣ ሽማግሌ ሴት ናቸው፣ እንዲህ ባዶ እጃቸውን አስቀርተዋቸው። አሁን ደግሞ በእናቶች በሽማግሌዎች ላይ ነው እንዲህ ያለ ድርጊት የሚደረገው ብለው ይሄንን አጫውተውኝ ወደ ቤት የተመለሱና በጣም ከባድ ነው። ልንጠነቀቅ ልናስብ ይገባል። አሁን አስቸጋሪ ነው ይህ ሰዓት እና ይሄን ይመስላል ያለው ነገር እንደው የመኪናውን ከለር፣ ታርጋው ቁጥሩን ማየት አልቻሉም። የመኪናውን ከለር የመኪናው ከለር የሆነ ይሄ አመድማ ነገር ነው። ሲልቨር ከለር ነው ግሬ ነገር የሚመስል ይሄ ያው እንደ ዝገት ነው፣ ለማለቀቂያ የሚቀባው ግሬ ከለር አለ አይደለም? ግን የዛን ሰዓት እኔ ከአቅሜ በላይ ደንግጬ ስለነበረ እንኳን ታርገውን ምንም ያዛጫል። ብቻ እናንተ ሌቦች ምናምን ብዬ ከመነጨኩ ና ቦሳይን ከወጣ በኋላ መኪናው ቆሞ ስለነበረ ወደኋላ መቶ ጎትቶ ቢያስገባኝ ችግር ነው፣ አደጋ ነው ለራሴ። ስለዚህ ሸሽቼ ነው እኔ የሄድኩት እና በትክ ትክክል ቦታውን፣ ለቀሁት እንኳን መሄዱን እኔ ያየሁት አስፋልቱን አቋርጬ መሀከል ላይ ይሄ ቴራዞን የተነጠፈበት ላይ ከእንትን ካለ በኋላ ዞር ብዬ ሳይ በቦታው ላይ የሉ፣ ሄደዋል። ስለዚህ በዛን ሰዓት በጣም ከአቅሜ በላይ ደንግጬ ስለነበረ ያንን ማድረግ ሳልጋ ማየት አልችልም። ግን መኪናው ግሬ ከለር እንግዲህ፣ ቀደም ብሎ ስንጫወት እነዚህ ሆኑ ሰዎች በሌላ ቀን ወደ ሌላ ጉዳይ ሲሄዱ ደግሞ ያገኟቸው ነው ያዩቸው እንደሆነ የነገሩ ይመስለኝ አይደለም። አዎ በግሜ፣ እሱም ደግሞ የሆነ የውሃ ልከፍል የውሃ የመብራት ልከፍል እንትን አፕሊኬሽን ላስጭን፣ በአፕሊኬሽን ልከፍል አዋሽ ባንክ ሄጄ፣ ከዛ ወጣና እዛ አዋሽ ባንክ ላይ ሲያስተናግደኝ የነበረው ልጅ ጉንፋን ይዞታል በጣም በኋላ እኔ ያንን ጎንፋን ፈርቼው ስልኬንም ምናምን ነክቶት ስለነበረ ሳኒታይዘር ቆይ ገዝቼ በሳኒታይዘር ስልኬን ማሻሽቼ እንትን እላለሁ። ይሄ ጎንፋን ያስይዘኛል ይሄ ነገር ልክ አይደለም እያልኩ እኔ ገባ እያልኩ ፋርማሲ ሳገኝ ጠይቅና ሳኒታይዘር አለ ስል የለም ሲሉኝ ሰወጣ ሲሄድ እንደዛ እያደረኩኝ ይሁን፣ እኔ ስለማላውቀውም ቦታውን እኔ ዝምብያ አሁን እየሄድኩኝ ነው ቦታውን ስለማላውቀው ነው ምናምን ብሎ ሲል ጮኸት እየጮኸት ስለነበረ የሚናገረው፣ ዞር ብያየሁት ዞር ብያየሁትና ሁለት ልብንኩ ለምን መጀመሪያ መሬት ላይም እያወራሁ አይቸዋለሁ፣ ያንን ሰው እንደገና እዛ መኪና ውስጥ አስገብተውኝ እንደዚህ አይቸዋለሁኝ። ነው አይደለም ያንን የማውቀው ታሪክ በሌብነት ስለሆነ አንተ ሌባ ነው ብዬ ለማለት አልችልም። ለምን በጥርጣሬ ነው። እና እሱ ነው እሱ አይደለም እያልኩ ነው ያየሁት። እና አሁን አልፌ እየሄድኩኝ አሁንም እንደዚህ ይላል። አሁን በገብርኤል በገብርኤል በኩል ዝም ብዬ ቀጥ ብዬ እየሄድኩኝ ነው እና እንደዚህ ነው ብሎ ይላል እና እኔ አላወቅኩም ወይ ሰው ጠይቅና በሰው እንትን እላለሁ ብሎ ሲለኝ ብሎ ሲል አሁንም ዞር ብዬ ሳየው አንገቱ ላይ ይሄ መገናኛ የሚሸጡት የሆነ ሰንሰለት ነገር አለ እንደ ብር ነገር የሚመስል እና እሱን ነገር ያደረገው አንገቱ ላይ ያንን እንትኑን ያችን ነገር አየኋት። አ ይሄ ልጅ ያሌባ እንደ መሳቅ ብዬ ምንም አላልኩ። በተጠንቀቅ ዝም ብዬ እየሰማሁት እየሄድኩኝ ቀጥ ብላ ያቺ መኪና በቀደም እኔን እንደዛ ያደረገኝ መኪና ሰውየው ማክሱም ሳይለውጥ ጃኬቱን ምሱኑ ለብሶ ኮፍያ አድርጎ የሆነች መኪናዋ ወደኋላ እየመጣች ልክ እዛች ጋር መታቆመች። ዞር ስም አይን ላይ አይነት ጋቢና ካለው ሰው ጋር በኋላ ምንም አላልኩም። ዞር አልኩኝና፣ ዛሬ ሴቷ ሌባ የለችም እንዴ አልኩኝ። ቶሎ ፋርማሲ ውስጥ ገብቼ እንደ አጋጣሚ ደግሞ የገባሁበት ፋርማሲ ሳኒታይዘር ነበረ። ሳኒታይዘሩን ገዝቼ ተነስቼ ብቅ ብዬ ሳ የሉ ተሻግሬ ወደ ቤት የሄድኩ እና በጣም ከባድ ነው እንግዲህ፣ እናቶችን ነው እናቶችን ነው አሁን እንደዚህ ታርጌት እያደረጉ ያሉት ምክንያቱም አሁን በእንዲህ አይነት ታሪክ በጣም ብዙ እናቶች የጣት ቀለበታቸውን በጣም ለዓመታት ለዘመናት የቆየ የጣት ቀለበታቸውን፣ ሀብላቸውን፣ ጌጣቸውን የተሰረቁ እናቶች ከዚህ ጉዳይ ጋር ተያይዘው እንደዚህ ገጠመኝ ሲሉን ስለነበረ መማሪያ ይሆናል ብለን ነው። እንግዲህ ሕብረተሰቡ ጥንቃቄ ማድረግ አለበት እንላለን። በጣም በጣም አልፎ ተርፎም መደንገጡ ራሱ አሁን ለምሳሌ እኔ የደም ግፊት በሽተኛ ነኝ። ሌላ ሌላ አይነት በሽታ ያለበት ሰውም አለ። መደንገጡ ደግሞ በዚህ እድሜ ላይ ሆኖ ድንጋጤው ራሱ ደግሞ ሌላ የሚፈጥረው ነገርም አለ። እግዚአብሔር አምላክ እሱ በቃ ይበለን እንጂ እኔ እንዴት ያለ ሁኔታ እንዳለ እኔ አላውቅም። ለሁላችንም ግን ልቦና ይሰምዳል ያለ እኔ እንደሱ ብዬ ነው ማለፍ የምችለው እና ከባድ ነገር ነው እና መጠንቀቅ ያለብን ሰው ዛሬ ጥላውን እንኳን ማመን የማይችልበት ሰዓት ነው ይሄ ሰዓት። እውነት ነው፣ እውነት ነው። ስለዚህ ይሄ ነው ያለው። እንግዲህ እግዚአብሔር እኛን ካስተማረን አሁን ዛሬ ይሄንን ብንል ነገ ደግሞ የሚመጡበት ሌላ ታሪክ አናቀውም። እግዚአብሔር ይጠብቀን ግን፣ አሜን፣ አሜን፣ አሜን ነው። እሺ፣ በጣም ነው የምናመሰግነው ወይዘሮ መብራት ገብረ ጊዮርጊስ ክብር ይስጥልኝ። አሜን፣ እናመሰግናለን። በጣም የተወደዳችሁ ማየት ከበራችሁ የጊዜ ሚዲያ ቤተሰቦች፣ እንግዲህ እንደሰማችሁት ነው ይሄኛው ከቅርብ ጊዜ ወደዚህ የመጣው አንደኛው የስርቆት አይነት ነው። በዚህ በጣም ታርጌት የሚሆኑት እናቶች ናቸው። በተለይ ደግሞ በዕድሜ የገፉ እናቶች ናቸው። ያው ከኑሮ ውድነት አንጻር ሁሉ ሰው የሚቀንስ ነገር ቢያገኝ አይጠላም። ከዚህ አንጻር አሁን እሳቸው እንዳሉት እዚህ አካባቢ ሸማቾች አለ ዘይት ለምሳሌ አሁን ዘይተኛ ጋር 1600 ብር ጀምሮ ገብቷል። ወደ 1600 ብር ከፍ ብሏል ዘይት። ስለዚህ እዛ በ800 ብር ይሸጣል፣ በ700 ብር ይሸጣል እያሉ ስልክ እያወሩ አጠገባቸው ይሄዳሉ። እንግዲህ የሚዋጉ እናቶች ኑሯቸውን ለመግፋት ጉድለታቸውን ለመሙላት እንደዚህ ትንሽ ቀነስ ያለ ነገር ሲያገኙ እንደዚህ እየሄዱ እየታለሉ በጣም ብዙ ነገራቸውን ያጣሉና እና ይሄ እንድትማሩበት ወደን ፈቅደን ወደ እናንተ ያመጣነው ነው። እንዲህ ያለውን ጉዳይ ወላጆቻችሁ እንዲሰሙ፣ ሌሎች ሰዎች እንዲሰሙ ሼር እንድታደርጓቸው ይገባል። አሁንም ያልስ ወደ እናንተ ያላቀረብ ነው። በጣም ብዙ የብዙ ሰዎች የተታለሉበትን መንገድ ያጋሩን የህይወት ታሪክ በድምፅ እኛ ጋር አለ እልፍ ልፍ እያለን ከሌሎች መሰናዶች ጋር እየቀየጠን ወደ እናንተ የምናመጣው ይሆናል። አብራችን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግን ነው። በተመሳሳይ መልኩ እዚህ መተን ታሪካችንን መናገር እንፈልጋለን የምትሉ የሆነባቸውን የተደረገባቸው ነገር ልትነግሩን የምትወዱ የምትፈቅዱ ካላችሁ በራችን ክፍት ነው። ከስር በሚሄደው ስልክ ደውሉልን። ስለተከታተላችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። ሁሌ እንደምንለው ሁሌ እንደምንመኝላችሁ በያላችሁበት ያለም ጫፍ፣ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው ክብሩ